ጣንብን ምድረ ደናቁርት እና የአያዘ ልደታ እንደዛ ተበትርከ፣ ለምን አጠፋው? የጴንጤ ስንት ቪዲዮ ሰርተሃል? ስንት ቪዲዮ ሰርተሃል? ጴንጤን ሰድበህ አንዴ ስላም ብትሰራ እንዴት ታብዳለህ? እንደዚህ ነው። ስለዚህ አሁንም ሃይማኖት መደበቂያ እንጂ መዳኛ አይደለም። ለሙስሊሞች ልንገር፣ እናንተ ፕሮቴክት የምታረጉት አምላክ ካላችሁ የምታደረጉት አምላክ ካላችሁ፣ ምን ያደርግላቸዋል? እኔ የምጠብቀው አምላክ ካለኝ በአናቱ ይተከል፣ አልፈልገውም። ምን ያደርግልኛል? እሱ የሚጠብቀኝ እሱ ፕሮቴክት የሚያደርገኝ እንጂ እኔ የርኩ የምደባደብለት አምላክ ካለኝ ምን ያደርግልኛል? ሃይማኖት እሱ ሊጠብቀኝ እንጂ እኔ ልጠብቀው ምን አይነት እብዶች ናቸው ግን? ኢትዮጵያውያንን ማን ያደነዘዘው ማነው? ድንዝዝዝዝዝ ያደርገው? ጌታ ምስክሬ፣ እኔ የምደባደብለት ሃይማኖት አምላክ ይዘቅዘቅ ነው የምልህ። እኔ የምደባደብለት ሃይማኖት የለኝም። መልስ የማይሰጥ አምላክ ካለኝ ይሄ ደነዘዘ ነው አምላክ አይደለም። መልስ የሚሰጥ ሲናገሩት መልስ የሚሰጥ ምን ሲል መልስ የሚሰጥ እንጂ እኔ እገልልሃለሁ የምለው ሃይማኖት ጋንግስተር ነው። አእምሮ የቀነጨረ ኢትዮጵያዊ ስላለ ሃይማኖቴን አትንካ ከእነ ሃይማኖት ተገልበጥ እያልኩ ነው ሙሉ እኔ በሃይማኖት አላምን። እምነት ከጌታ ነው። እምነት አምላክ መልስ የሚሰጥ ቸር የሆነ አምላክ መልስ ይሰጣል። አንተ የምትደባደብለት ሃይማኖት ይዘህ ነው እንዴ የምታወራው ኦርቶዶክስም ሙስሊሙም እንደዛ ናቸው አንድ ጴንጤ ስለ ሃይማኖቱ ጴንጤ ብለህ ብትሰድበው የሚሰማ የለም ለምን አምላኩ መልሳለሁ ይሄ ችግራችሁ ነው ችግር ያለባችሁ ብዙ ጊዜ ያልዳናችሁት ለዛ ነው ሰው ተምር ደራርቀሻል የሚፈልግ የሚፈልግሽ የለም አበሻ እደግመዋለሁ ቴምርን እኔ ነጥዬ ነው የምመጣው። ቴምር ደራርቀሻል፣ ፈላጊ የለሽ። ለማሙሻ ንገሩት፣ አሁንም ዜሉን አታቁም ከቻልክ ከቻልክ ዱ ሞር ዱ ሞር። ይሁዳ ስለሆንክ ነው አንተ እራስህ ከጊፍቱ ግማሹን ቲክታክ ስለሚወስደው እኔ በዜል አድርግ ነው ያልከኝ። እንደዚህ ሴራ አስርተ መሆኑን አላውቅም። እኔ ደግሞ አልዋሽም አልኩ እኮ አሁንም ብትልከው ልኳል። አሩን ጋር ፕራ እና በተለይ እሷ ቤት ገብታችሁ ሲንግል ማሞች የተንጫጫችሁት ምን አስባችሁ ነው? ማን ነቃችሁ እንዴ? የታደለች ሲንግል ማመማ የምታገባበት ጊዜ አለ፣ በስርዓት የምትኖርበት ጊዜ አለ። አንድ ሁሉንም የምትነክስ የደረቀች ሴት ስለመጣች ተሰባስባችሁ ሴት ልጅ እንዲያትባልም ተዘግዘቁ። ውጭ ገንዶ ለምን ተሰብስባችሁ አትቃጠሉ? አሮንኬ ዴ በዛ ቁ ዬኒ ማኛ በነጠጠ ማንም እየመጣ ቅርሻቱን ያቀርሻል። ቅርሻት በቅርሻት አደርጋችሁት፣ አይደብርም እንዴ? ቅርሻት በቅርሻት ጴንጤ ማሳቀቂያ ሆነ እንዴ? ቅርሻት በቅርሻት እንዴ! ተንቀጠቀጡ ነበር እኮ። እኔ ገና ቲክታክ ስገባ መጠጥ ማለት እኮ ምን ምን መሆን መሰለህ? አትተንፍስ የፈለገ ነገር ሲባል ሲጨፍጨፉ የሚባል ያዘመን አክትሟል አክትሟል ያ ዘመን ጌታን ነው ምላቸው አክትሟል በመጣበት ትስተናገዳለ ጉቺነት አረ በዜል አርግልኝ በዜል አርጊልኝ እናቱ ይህ በጊፍት አይሆንም ጉቺነት በዜል ነው የምፈልገው ከዚህ በኋላ ግማሹን ቲክታክ እየወሰደው ስለሆነ በዜል አድርጊልኝ። አራት አንበሳ ማም እየሰጠሽኛል፣ በዜል ይርልኝ። ማምነት በዜል ነው የምፈልገው። በዜል ከዚህ በኋላ በዚህ በኩል ጊፍት አልፈልግም። የምትወዱኝ የምታከብሩኝ ዘልሉኝ፣ ዘልሉኝ ግን አንቺ የደረክሽ ቴምር የምትባይ። የደረግሽ ሌባ ፓርኪንግ ሰርተሽ የዘረፍሽው ገንዘብ ነው እንጂ ሰርቼ እንዳት ፓርኪንግ ዝርፍ ያደረግሽው ብር ነው። ምክንያቱም በሰባት አመት ኦልሞስት ሁለት መቶ ሺህ ዳለር ዘርፍ አለች። አሜሪካን ሀገር ፓርኪንግ ነበር የምትሰራው። ምክንያቱም እውቀት የለሽም አልተማርሽም፣ መሀይም ነሽ። በተአምር ኢምፓስብል፣ አሜሪካን ሀገር ቱ ሀንድረድ ታውዝንድ አትችይም ማስቀመጥ ገንዘብ በሰባት አመት ውስጥ ኢምፓስብል። ምክንያቱም የተማርሽ ሰው አይደለሽም። እውቀት ኑሮ ዶክተር ሆነሽ ነርስ ሆነሽ ምናምን ቢሆን አገያቸው አገያቸው ነው የምልሽ ምን ሌባ ስለ ሌባ ነሽ? ኢትዮጵያ ባልሽን አቃጥለሽ አይደል ገደልሽ? ኤቭሪባዲ ነውስ አይደል እንዴ አማራን ስታስገድ ያልነበር ነበር እንዴ ፌዴራሉ ነሽ? ኤቭሪባዲ ነውስ እንደ መዥገር የተጣበቅሽ ለምን? እኔ እኔስ እሺ፣ እንትናም አሁን ገንዘብ ተቀብሏል ተባለ። እኔስ ተቀብዬ ነው እኔ ተቀብዬ ነው። ማሙሻ በዜላ አድርገው ብሎኝ፣ አዴድ በጊፍት ግማሽ ስለሚበላው ቲክታክ ከሚበላው ልላ እና አስታርቂያቸው። ጌታ ምስክር ይኸው፣ ምስክር አለ፣ እዚህ በሙሉ ሰው አለ። እኔ ቤቴ አውስትራሊያና ማሙሻ የታረቁትን የፔጅ ፔጅ ነው ስደብልኝ ብሎ ሰጥቶኛል። ብላ ብላ ታስወራለች። ቴምር እንደ ደረክሽ ነው። ሌሎቹማ ታድለው ልጆቻቸውን አይተናል። ውብ ልጆች ፈጥረዋል። እንደ አንቺ አይነት ባለጌ ባለጌ ያ የምትባ የምትባይ አንቺ የደረክሽ አሮጊት እንዴት ነሽ? ደህና ነሽ? እዛ በሁሉም እኔ ቤት አላስገባም። ስላልጎች ነው የምታብጪው፣ ስለማከሽ ነው። ቋቋ ቋቋ ያልሽ አሮጊት፣ የነጠፍሽ ሴትዮ ገብተሽ እዛ ዬኒ ማኛ ነህ። እንደዚህ እንደዚህ እንደዚህ ድርቅርቅ ያልሽ አሮጊት፣ ድርቅርቅርቅ ያልሽ አሮጊት፣ ግቡና ያት ያቢ የምትባለው ጌታን ነዋት። ኧረ እንደ እድሜያችሁኑ ትልልቅ ሴቶች አደላችሁ እንዴ? ከመሆና ትልልቅ ሴቶች አደላችሁ እንዴ? ባለጌ ሴት ጋር ገብታችሁ ጆከር ሲሰድባት ምን አላችሁ? ጆከር አጥቧታል። ጆከር ቀይ ቡታንታ አርጋ የቀዘነችበት ቡታንታ አለ ብሎ በቪዲዮ ሲያሳ የምትኖርበትን ቦታ እዚህ ቦታ ነው የምትኖረው ብሎ ጆከር ሲረጋግጣት አንድ ሴት መጣ አልተናገረችም። ዬኒ ማኛ ጠነጠጠ ይሰደባል። ምድራ የአሮጊት ጥርቅ መስዶ ይሰድበኛል። ጆከር እንደፈለገ ሲረግጣት ሲያስለቅሳት አንድ ሴት ወጣ ሴት እንዲህ አትባልም አላለች። አንድ ሴት ወጣ፣ እስቲ በይ የጆከርን መልሷት መልሷት፣ የጆከርን መልሷት፣ መልሱ እስቲ። ጆከር የተሳደበውን እሷን የረገጣትን ያስለቀሳትን አንድ ሴት መጣ፣ አንድ ሴት መጣ። ኧረ ሴት ናት እኮ እንዲያትባልም አላሉ። በነጠጠና ዬኒ ማኛ በነጠጠ። ተነጠጠ። የማንም የደረቀች አሮጊት እየመጣች ዬኒ ማኛ አንተ እኮ እንደዚህ ነህ አንዳለች። ደግሞ ስማቸውን አልጠራም፣ አሮጊቶቹን አልጠራም። ኒውዮርክ ከየት ጋር የምትኖራለች? መጀመሪያ ከየት ከተማ ውጪ፣ ከየት ጋር ነው የምትኖሩ? ሌሊቱን ሙሉ መኪና ውስጥ የምታድራለች፣ ኒውዮርክ ውስጥ። ጌታን፣ ሌሊቱን ሙሉ ከዚያ እንቁርቲ ናት። ተመሳሳይ እንቁርቲ፣ ተመሳሳይ እንቁርቲ ማለት ናት። ጌታ ምስክሬ ነው። እንዴት የሰውን ቪዲዮ ትቀነጭብ እና ስትሰድብ ትውላለች? እና ልሳደብም። ጨዋኔ ቪዲዮ እየቀነጨበች የሰዎችን በሙሉ ስትሳድብ ትውላለች። አይጣም፣ መጀመሪያ ቤትሽን ያለውን አይጣ ውጭ። ለዚህ ነው መኪና ውስጥ የምትቀመጨው። ቤትሽ አይጥ በአይጥ ነው። ማሜን አላስቆማ አላስቀምጥ ያለች ልጅ ነበረች። ማሜ ግን ጸሎትሽ ይሰራል። ጌታ የማሜ ጸሎት እኔ ጋር እያመጣ ይፈጠፍጣቸዋል። የማሜ ጸሎት ያመጣቸዋል፣ ይፈጠፍጣል። ይሄ አራት አንበሳ እውነት ነው። ይሄ የማሜ አራት አንበሳ እያገሳ ነው በዜል ብዬሻለሁ፣ ነገር እንዳፈልግኝ እዚህ አንበሳ ምናምን እንዳሰጪ ማሜ በዜል። ምክንያቱም እኔ የሚደርሰኝ መቶ ሀያ መቶ ሰላሳ ብር ነው። ያልተነካችሁ ሴቶች፣ የምትደረቡ ሴቶች ገስዋት። ከዚህ በኋላ ጴንጤ ይፈራል እያላችሁ ጴንጤን በማሸማቀቅ ጴንጤ አይናገርም ለምትሉ አለው አለው አለው ኑሮኑም

ፌቨን የምትባል አንዳለች አለች፣ ከአይጥ ጋር የምትኖር ኒውዮርክ። መኪናዋ ውስጥ ነው የምትውለው የምታድረው። አይጥ እያስቸገራት ጌታ ግቡና፣ አይጥ እያስቸገራት ኒውዮርክ ላይ ቁጭ ብላ መኪናዋ ውስጥ ታድራለች። ቀን ነው ቤቷ የምትገባው፣ ለሊት አይጡ ይበላታል። አይጥ በአይጥ ቤቷ አይጥ በአይጥ እና ማታ አይቻል ስለዚህ መኪና ውስጥ ቲክታክ ላይ ቁጭ ብላ ታድርና ከዛ ቀን ሲሆን አይጦቹ ስለሚደበቁ ወደ ቤቷ ትገባለች። አንቺ አይጣም፣ አንቺ አይጣም፣ ከና አይጠሽ አልኩሽ። አንቺ የማ የቤት ታየው ዳይፐር ነሽ፣ ዳይፐር ነሽ፣ የቤት ታየው ምንም አይመለከትሽም ሰዎች በራሳቸው ጉዳይ ሊጣሉ ይችላሉ በራሳቸው ጉዳይ ሊነጋገሩ ይችላል እንትናን ስትላት አልነበር እንዴ ማነው ስሟን ይቺ ሄለን ሾው ሄለን ሾውን ሰው እድሽ ሄለን ሾው አላንቺ ሰው የለም ምናምን ስትል ሄለን ሾው ተገልብጣ አይጥ ባይጥ ባይጥ አረገቻት ወስዳ አይጥ ባይጥ ስለዚህ አሁንም እናገራለሁ ሳይደርሱ እኔ እንትናን አልናገራትም አሁን ልንገራችሁ አደለ እሉ እሉ ነው እዩ እሉ ነው የምትባሉ እሉሻን አልናገራትም። ለምን መሰላችሁ ልጇ ልጄን ይመስላል ለራሷም ጽፌላታለሁ ጌታ ምስክሬ አንቺ የተረፍሽ ልጅሽ የአንቺ ልጅ የኔ አማንዬን ይመስላል ደግሞ ሌላው ምንድን ነው ቆንጅዬ ናት እኔ ቆንጆ ሴት አልናገረም ችግር አለብኝ አፈር አፈር የመሰሉትን ነው ያው ማስገባላቸው። ቆንጆ ከተናገርኩት አንድ ብቻ ማሜን ነው የተናገርኩት። ከቆንጆ ሴት ማሜን ነው የተናገርኳት። ሌላው አፈር በልቼ ነው አፈር በልቼ ናቸው አፈር አፈር። ስለዚህ እሉ ቆንጆ ናት። እኔ ለቆንጆ ሴት መልስ አልሰጥም። እሉ እየወጣሽ እኔን መርገጥ መብትሽ ነው፣ ቆንጆ ስለሆንሽ ብቻ ተምረሻል ምሬሻ አለው ጌታ ምስክሬ ቆንጅዬ ስሎች ቢያንስ ቆንጆ ሲሰድበኝ አምክድ። አዎ አልሰማ ማቲ ቆንጆ ከሰደበኝ እኔ ችግር የለብኝ። የደራረቁ ነው ያስቸገሩኝ። እኔ ሰጋቱራዎች ና ያስቸገሩኝ እንጂ ቆንጆ ሴት እየወጣችሁ በቀን ሶስቴ መስደብ መብት አላችሁ። ፈቅጃ ያለ። ስለዚህ እኔ ማምሻ ቤተሰብ ናት። በዜል አርጊ ነገር አትፈልግኝ። አንቺ አንቺ ሲነሳብሽ አራት አምስት አንበሳ ነው የምንለቅብሽ። ችግር አለብሽ አንቺ፣ ተረጋጊ። ዜል ቁጥሬን ሰጥሻለሁ፣ በዜል ትዘለዝኛለሽ። ቴም የደረቀች ድርቅ ድርቅ የመታት ሰላቢ እና ጴንጤን በማስፈራራት በማሸማቀቅ አይናገርም ብላችሁ ሁሉንም አርገጃው፣ ሁሉም ጀምሯል። አሁን ጴንጤ ሰልችቶታል፣ ጌታን ነው ምለው። ሰልችቶታል ጴንጤ ተባለ፣ ፍራውልም ተራጋጭ ሆኗል። እንደምታዩት ሌላውን ጴንጤ ተራጋጭ ሆኗል። አንሰማም ከዚህ በኋላ። ማን ይረግጣል? አብዳል። ያ ቴምር የምትባል ነቀዝ፣ በዚህ ላይ ሙስሊም ነሽ እኮ፣ አለባበስሽ እንኳን እንደ እስላም አይደለም እኮ። እኔ የኔ እኮ ማን ነው ያልሽው? ማን ነው ስሙ? ዘመነ ካሴ ለእኔ ለኔ ነብዩ ማመድ ነው ብለሻል እኮ። እብድ ነሽ እኮ አንቺ ጤነኛ አይደለሽ። እብድ ሌባ፣ ፓርኪንግ ስትዘርፍ የኖርሽ ሴትዮው ምናልሽ? በጣም ለፍቻ ያመጣሁብር አንቺ ሌባ። አሜሪካን ሀገር የምትኖሩ ታውቃላችሁ። ሁለት መቶ ሺህ ዳለር በሬጉላር ስራ አይሰራም። ጌታ ምስክሬ ነው የምላችሁ። ሬጉላር ስራ ኢቨን አምስት ሺህ ዳለር ቢከፈላችሁ በሬጉላር ስራ በአመት ስልሳ ሺ ዳለር ነው። በአመት ነው የማወራችሁ። በአመት ስልሳ ሺ ዳለር ምንም ሳትበሉ ሳትጠጡ፣ አምስት ሺ ዳለር በወር ብታስቀምጡ ሬጉላር ስራ ሁለት መቶ ሺህ አይመጣም? ባለጌ ውሸታም ናት። ያሳዘነኝ እዮዳብ። እዮዳብም ተከፋይ ነው ወይ ተባለ። ኧረ እዮዳብ ሀብታም ነው። ታርቀናል። እዮዳብ ሀብታም ነው እንዴ? እዮዳብ ምን አደረገች ደግሞ? ሴት ልጅ አከብራለ ትላለ። እንደኔ ለእናንተ የሚቆም አለ እንዴ? ባርሴማ አስጨርሽኝ በደረቁ ሲል የነበረ ልጅ ቪዲዮ ተለቅቆ እሱ ቤት አይደል እንደ የምትውሉት? ሀፒ የሚባል ሌባ ባርሴማ አስጨርሽኝ፣ ባርሴማ አንድ አስጨርሽኝ፣ ይችን የምታያል ይዞ ባርሴማ አንዴ፣ አንዴ፣ ባርሴማ፣ ባርሴማ ስሞትልሽ ባርሴማ አስጨርሽኝ ባርሴማ ከሱ ጋር ከሴት ደፋሪ ጋር ቁጭ ብላችሁ ዬኒ ማኛ ሴትን ተናገረ ትላላችሁ እሉዬን መቼም አልናገራትም ቃል ገብቻያለ ውይ ወይ አዶናይማ ልሸው ልሸው አንድ ጭቃጠና ያለ መልሰን የመለሰልኝ ዬኒ ማኛን ለምን አቀረብከው ያ አምሬዲ ሙስዬ አዶናይማ ዮኒ ማኛ ለምን ቀረበ? እኔ እኮ የሶሻል ሚዲያ ንጉስ ነኝ። ለዛ ነው የቀረብኩት። ንጉስ ነገስታት፣ የሶሻል ሚዲያ ነገስታት። ፌደራል ነበረች፣ ሰው ስትገል የነበረች ናት። እሷ ይቺ የደረቀች እና አዶናይ ምንም አላለም። ዮኒ ማኛ ይሳደባል፣ ዘር ይሳደባል፣ ሃይማኖት ይሳደባል። ሁለቷችሁም ተዘግዘቁ እያልኩ ነው። ሃይማኖትም ዘርም አንድ ላይ ተዘግዘቁ። አሁንም ነው የምነግራቸው። እኔ ኢትዮጵያዊ ነኝ፣ ጠንቀቅ ያልኩ ኢትዮጵያዊ። በዘር ማለም ዘርን መውደድ ትችላለ፣ ኦሮሞን መውደድ ትችላለ፣ አማራን መውደድ ትችላለ፣ ትግራይ መውደድ ትችላለ፣ ምናምን ምናምን። ግን የእኔ ዘር ከሌላ ይበልጣል የምትል ከሆነ አንተ ሰው አይደለ አውሬ ነህ። እና ቴምር ለሶስት ወር አሳይመንት ሰጥቼሽ አለው ከዛሬ ውጭ አልመልስም። ቴምር እንደነገርኩሽ እኔ ቤት ነው ቤት፣ አውስትራሊያ እና ማሙሻ የታረቁት የታረቁት ጌታ ምስክሬ ገብታችሁ እኔ ቤት ታረቁ እንጂ እኔ ቤት አልጠጣሉ፣ እኔ ቤት አልጠጣሉ። በነገራችን ላይ ማስታወቂያ ልስራ፣ ዬኒ ማኛ ተከፍሎት ነው የሚሳደበው። ፕሊስ፣ ላኩሊም ብር የምትፈልጉትን ረግጥላቸዋለሁ። የምትፈልጉትን አደራ፣ የምትፈልጉትን ኑ ክፈሉኝ። ይረገጥላቸዋል በየአይነቱ ስ አሜክ ሲምፕ አው ላምባ ቻፓ ልቀቅ አባቴ በዜል ነው በጊፍት አልፈልግም ነው በዜል ትልቃለ በቅ ይቀጠቀጥላል። ፍላይት የደረሰ ትንሽችን ልሼ ልግባ። ቴምር ይሄኔ ድርቆሽ ድርቅ የመታሽ አንቺ፣ አሁንም እናገራለሁ። ፔንቲ አይናገርም ተብሎ። ፍራው ልንተሳደብ ያረጉት ተናገረ እኮ ፍራው መረረው። ሁሉም እንደዛ ነው። እና ፔንት አይናገርም ተብሎ ኤቭሪዴይ የሚረገጠው ነገር ይቆማል ከዚህ በኋላ እኔ አለው ንጉሰ ነገስት መኖር እስኪ ራሳችሁ እንድታጠፉ ነው ማድረጋችሁ። ሼጣን፣ እራሳችሁን ታጠፋላችሁ። እንዳትሞክሩት፣ አዶናይ ተዋት ተዋት። አዶናይ አሜ ካናዳም መኪና ሳይነዳ ኢትዮጵያም ሳይነዳ አይሆንም። ካናዳ እንኳን መኪና እቲ በባስ ነበር የሚሰቃየው እንደ ኢትዮጵያ ገብቶ እንኳን ይነዳ እንጂ ያሸንፍ። ተዉ ተዉ። አዶናይ አልቅሶም እንኳን ያቺን መኪና እንጂ አገር ቤት ይዞ የገባው ሴጋውን ነው። እጁን ነው እኮ በተክሊል ያገባው አዶናይ ማለት፣ እጁን ነው በተክሊል ያገባው ሴጋ ነው የሚያጫውተው። እራሱን የተናገረው ነው አይደለው፣ እጁን በተክሊል አግብቶታል። እና እንደዛ አገር ቤት እከኩን ነው ይዞ የገባው እከኩን ሰው ሀገር ቤት ሲገባ ኢቭን ከአረብ ሀገር የሚገቡ ቶቻችን እግዚአብሔር ይባርካቸው የሆነች ልብስም ይዘው ይገባሉ። አንዳንድ ቢዝነስም ይዘው ይገባሉ። ምን ይዘው ይገባሉ? ብዙ ነገር ያደርጋሉ። እሱ እከ ኩን እከ ኩን ይዞ ገባ። ከዛ ሶስት የደቡብ ልጆች አነሳ። እሱ አላገዛቸውም፣ አስተዋወቃቸው። ሌሎች ሰዎች ረዷቸው። አንድ ብር አልሰጣቸው ከዛ አዶና ዲቻዎችን ያዘ። ድፍን ደቡብ በቃ አዶና አዶና ያለ በዛ እኮ ነው። እና ጴንቴ ከዚህ በኋላ ዝም የሚል የለም። አደራ ላስላሱን ከጀመራችሁ ፕሮፌሽናል ላስላሶች ስላለን እንዳት ሞክረው። ቴምርም መናገር ሴቶችን መናገር አይደለም። ግቡናየው ቪዲዮዋን ለሶስት አመት ሰድባኛለች በፍራውል ጉዳይ። እንቁርትዬ ደግሞ ያልሽው ነገር አለ ዛሬ ትንሽ ሄድ ልበል እየደረሰ ነው እንትን ፍላይት፣ እንቁርቲ ምንድን ነው ያልሽው? የዛሬ ሶስት አመት የሚያልከውን ጉዳይ የሆኒ ማኛ ተከፍሎት ሲጎትተው ነው። እኔ ለተሙ ነግረዋለች እኮ ተሙን ለምን አላልሹ? እንቁርትዬ፣ የእኔ ዘንዶ ስራ ሼት እንደሆነ ተነግሮኛል። በሚቀጥለው እዛ ሆቴል መጥቼ ነው ማርፈው አልጋይን ታነጥፍ ያለች እንቁርቲ፣ ያንን ስራ ካላቆምሽ እዛ ሆቴል መጥቼ አርፋለሁ። ጌታ ምስክሬ አልጋዬን መጥቼ እሷ ታንጥፍልኝ ብዬ አስነጥፍሻል። ዛስ ወራውልዱ